የተረጋጋና ዘላቂ ሰላም በመገንባት የዜጎችን ደህንነት ማስጠበቅ የመንግሥት ተቀዳሚ ተግባር ቢሆንም የጋራ ሰላማችንን መጠበቅና ማስጠበቅ የዜግነት ኃላፊነታችን ነው። ሰላም ለማምጣት የአንድም ሰው ስራ አይደለም፣ እያንዳንዳችን ነው። ሰላም ለማምጣት የሁላችን ነው። በሀገራችን ላይ ምንም እየጠፋ ነገር የለም። ይህ ሁሉ ችግር የሚመጣ ማለት ነው። ትምህርታችን ደግሞ የኛ ሰላም ከተፈጠር ነው። ማን ነው የሚፈጥረው ሰላም እና? እዚህ ጋር እግዚአብሔር መወቀስ ዳማ ማስለቀስ ጥሩ አይደለም። ሰላም ለመሆን ኃላፊነቱ የኛ ነው። የአንተምና የኔ ኃላፊነት ነው አብረን ከሆነን ወይ አብረን ከሰራን ሀገራችን ሰላም ይሆናል ወይ አንድነት መሆን እንችላለን ሀገር ሰላም ሲኖር በቃ ደስ ይላል ብዙ ነገር መስራት እችላለን ምክንያቱም አሁን አገር ሰላም ካልሆነ ሰው ምግብ መብላት አይችልም ወይ ምግብ አይገኝም ከእኔም ጀምሮ ሰላም መስራት አለብን ከእኔ ስጀመር ወደ ህዝቢ ከህዝቢ ደግሞ ወደ ሌላ ሰው ማይሰማ ሰው ያለ ያልደረሰበበት ቦታ መድረት አለብን ሰላም ከሌለ እንዴት ምግብ ትበላለህ? ምግብ አይሆንም። ዋ የተጣም ምንም ነገር አይሰራም፣ ሰላም ከሌለ ማለት ነው። የራሴን የበኩሌን አስተዋጽኦ ካላደረኩኝ ሰላም ከየትም ሊመጣ አይችልም ማለት ነው። ስለዚህ ሁላችንም በመተባበር የምናመጣው ነው። የአንድ ሰው የሁለት ሰው ድርሻ አይደለም። ሰላምና ሁሉም ባለበት ሁኔታ ሰላምን ስለ ሰላም ሲሰበክ ወይም ደግሞ ሁሉም ስለ ሰላም ሲያወራ ነው ሰላም አለ የምንለው ማለት ነው። ሰላም ከሌለ ምንም ማድረግ አይቻልም። ልማት መስራት አይቻልም። ወጥቶ መግባት አይቻልም። ተማሪ ትምህርት ቤት ሄዶ መማር አይችልም። አርሶ አደሩ እርሻው ላርስ አይችልም። ሰላም ሁሉ ነገርን ያቀፈ ነገር ነው። ሰላም ከሌለ እንቅስቃሴያችን ራሱ የተገታ ነው መሆኑ እኛ ራሳችን የምንሰራው ወጥተንም ተሽከርካሪ የምናስቆመ የምናስተባብረው ሰላሙ ስላለን ሰላም ከሌለ እንደዚህ አይነት እንቅስቃሴ አይኖርም። ስለዚህ ሰላም ለልማታችን፣ ለህዝባችን፣ ለግለሰብ፣ ለአገር በጣም ወሳኝ የሆነ ነገር ነው። ሰላምን የመሰለ ነገር የለም። ሰላም የሌላቸው አካባቢዎች በአገራችንም ላይ በአሁኑ ሰዓት የጸጥታ ችግር ያለባቸው አሉ። እነኛን አሁን መንግስት እንደምንም ብሎ ለማረጋጋት እየሰራ ያለበት ሁኔታ አለ። ከሀገራችንም አልፎ በአፍሪካም በውጭም አገር ሰላም የሌላቸው አገሮች ሰላም የሌለው ህብረተሰብ ምን አይነት ችግር ውስጥ እንዳለ በጣም እያየን ነው ያለ ነው። ሰላም የነገሮች ሁሉም መሠረት ነው። ስለዚህ ሰላማችንን በደንብ አጥብቀን መያዝ አለብን። ሁሉም ሰው ማለት ነው ጸጥታ አስከባሪ ብቻ ሳይሆን ሰላምን ሁሉም ህብረተሰብ በጣም መጠበቅ አለበት። የሁሉ እንቅስቃሴ ተሽከርካሪው፣ ምኑ እግረኛው የሚሄደው ሰላሙ ስላለ ሰላም ለሰው ልጅ ትልቅ ዋጋ አለው እና የሰው ልጅ ሁሉም ለሰላም ቢነሳ ሰላማዊ ሰው ቢሆን በየቦታው ያለውን የጥላቻ ነገር ትተን ወደ ሰላም ብንመጣ፣ በጣም የምንቸገረው በትክክል ትልቅ ችግር ያለው ከሹፌር ውስጥ ጋር ነው። ሹፌር በየቦታው በሚንቀሳቀስ ሰዓት በጣም ችግሮ ነው የሚኖረው። አስቸጋሪ ሁኔታ ላስፈላጊ ወጪ እየተዳረገን የምንኖርበት ሁኔታ ነው ያለነው እና ወደ ሰላም ሁላችንም ብንመጣ መልካም ነው እላለሁ። ሰላም ስኖር ነው የትም ደርሰን ምትመጣው ሰላም ካለ ነው ው ለመግባት ሰላም ነው የሚያስፈልገው። ሰርተን፣ ለማደር ልጅ ለማሳደግ ቢያንስ አንድ አምስት ልጆች አሉ። ለምሳሌ ቤተሰብ ከአንዳንድ ነገር ጋር ወደ ሰባት ስድስት ቤተሰብ አስተዳድራለሁ። ይህንን ሰላም ካላገኘ ኬታም ትችን ማበላሽ የተለያዩ ችግሮች አሉ። መንገድ ስትጓዝ ባለመኪናም፣ በሹፌርም እየተሰካየ እያለቀሰ እየተደበደበ የሚገባ ሹፌር አለ፣ እየሞተ የሚቀራ አለ መንገድ ላይ። ሰላም ለሁሉም፣ ሁሉም ለሰላም። በተለይም የሃይማኖት አባቶች ስለ ሀገር ሰላም፣ ስለ ዜጎች ደህንነት ሁሌም መስበክ ማስተማርና መገሰጽ ብሎም መጸለይ ይኖርባቸዋል። ሀገራችን ዛሬ እንግዲህ በተለይ በአሁን ሰዓት ላይ በአንዳንድ ቦታ ላይ ያለውን ችግር፣ አለመግባባት፣ ግጭት፣ ደም መፍሰሶችን እናያለን። ስለዚህ እንደ ሃይማኖት አባት ሁላችንም በየቤተ እምነቶቻችን አንድነት እንዲመጣ፣ ሰላም እንዲመጣ ኢትዮጵያ ጥለዋት የሚሸሹ ሳይሆን የሚመጡባት የሚሰበሰቡባት ሀገር የሚገነቡባት ትልቅ ሀገር እንድትሆን እንሰራለን፣ እንሰብካለን፣ እናስተምራለን። ማስተማርም፣ መስበክም፣ ማሰበክም፣ ማጥመቅም፣ ተከታይ ማብዛትም የሚቻለው ሰላም ሲኖር ነው። ሰላም ከሌለ ምንም ነገር የለም። ስለ ሰላም ተግተን መስራት ይጠበቅብናል። እያንዳንዳችን ኢትዮጵያችንን ልናሻግር ያስፈልጋል። አሁን የምንገፋፋበት ጊዜ አይደለም። ያለን አገር እቺ ኢትዮጵያ ናት። ከአባቶቻችን በብዙ መንገድ እችን ታግለው ከባርነትም እንዳይገዙ አድርገው ነጻ ወጥተው አስረክበው ነው። እና እኛ ስለ ልጆቻችን የትኛዋን ኢትዮጵያ ነው የምናስረክበው? ሰላም ሲባል የራሱ እስሙ በአረበኛም በአማርኛም አንድ ነው። አላሁመ አንተ ሰላም ወሚንከ ሰላም ነያ ም ሰላም ሰላ ሰላም ካንተኑ በሰላም አውለን በሰላም አኑረን የሚል አለ። አዝካረሰባ ማሳይ ውስጥ ውይይት ግድ ነው። በቃ ዋናው እንደ ቁርአን ምዕራፍ ላይ ሹራ ተብሎ አለ። የሹራ መድረክ የምክር ሰፋ በሰፊው ቢደረግ? ይሄ ሙሲባ በላይ ይጠፋል ብዬ ነው የሚያስበው። ከሰዎች ሁሉ ጋራ በሰላም ኑሩ ብሎ መጽሐፍ ቅዱስ ይነግረናል እና በተቻለን መጠን ሰላም የአንድ ወገን ስራ ሳይሆን ሁሉም ለሰላም ዘብ ሆኖ ከቆመ ውጤታማ የሆነ ሰላም ሰፍኖ ቋሚ የሆነ ሰላም ሰፍኖ የአንድ ወቅት ብልጭ ብሎ ድርግም የሚል ሳይሆን ቋሚ የሆነ ሰላም እንዲኖር በጣም ወሳኝ ይሆናል ማለት ነው። የንግግር ብቻ ሳይሆን የተግባር ሰው መሆን በጣም ወሳኝ ነው። ከጸብ ደግሞ የምናተርፈው ምንም ነገር የለም። አንደኛ የራሳችንን ሰላም እናጣለን፣ ሁለተኛ የሀገራችንን ሪሶርስ እናጣለን። ለጠላት በር እንከፍታለን። ፍላጎት አላቸው በሀገራችን ላይ ያው የውጭ ነገር ይታወቃልና። እነዚህ ሁሉ ነገሮች ላልተፈለገ ነገር ስለሚዳረጉን በተቻለ መጠን ሁሉም ሰው ከትንሽ እስከ ትልቅ ለሰላም ኮንሰርን መሆን እንዳለብን ይታመናል። እኔም እንደዛ ነው ማስበው። ሰላምን በማረጋገጥ የበለጸገች ኢትዮጵያ እውን እንድትሆን ያለመታከት ይሰራል። ብሔራዊ መግባባት እንዲፈጠርና ጠንካራ ሀገረ መንግስት እንዲገነባም አማራጭ ናቸው ያላቸውን ሁሉ ይተገብራል፣ የሰላም ሚኒስቴር።